በቀራን ላይ ታየታታ ስሜ በቀለ ትሎ እባላለሁ። በለገጣፎ ለገዳዴ በኤካ ወረዳ የሚኖር ነዋሪ ነኝ። አሁን እዚጋ መታችሁ ላያችሁን ትልቅ ክብር ምስጋና አይን አቀርባለሁ። በመቀጠል አዋጭ ያው ትርፋማ አድርጎናል። በትልቁ ነገር ስራም እንድንሰራ አድርጎናል። ከስራነትም አልፈን በእርሻ ልማትም በከብት እርባታም በሳሙና ሽያጭም ላይ ሳሙና ነው ዋናው ስራ መነሻ አድርጌ የተነሳሁት። አሁን ከሳሙና አልፌ ወደ ከብት እርባታ ገብቻለሁ። ከከብት እርባታም ደግሞ አልፌ ወደ እርሻ አታክልት ማልማት ኮምፖስት ማምረት ኮምፖስት ያለ መዳበሪያ እንደ ዩራ ወይም ደግሞ እንደ ዳፔ መዳበሪያ እንዲጠቅም መዳበሪያ በፐር ኮምፖስትም በኮምፖስት እድልም በሚባል በመሬት ውስጥ በሚመረተው በሱ ውስጥ አሁን እያመረትን እንገኛለን ማለት ነው። አዋጭ ተናግሬ የማልጨርሰው አውርቼ የማልጨርሰው አባታችን ነው ብዬ የማስበው ወደ ቢዝነሱም ገብተን ለቢዝነሱ አይናችን እንድገለጥ ያደረገልን አዋጭ ነውና፣ አዋጭን ሌላው ያልተቀላቀለ ካለ መታችሁ ተቀላቀሉ፣ መታችሁ አብረን እንስራ እላለሁ። ባዛር ላይ በልዩ ሁኔታ ነው የተሳተፍነው። ባዛር እንዳልተለመደ፣ በአዋጭ ደረጃም እንዳልተለመደ አይደለም፣ ከዛ የበለጠ ነው። በቦታው ላይ ተሳትፈን ስራውን መስራት የቻልነው ማለት ነው እና አዋጭ ላይ ያገኘነው አንድ እርስ በርስ መተዋወቅ፣ ሁለተኛ ደግሞ ገበያን ኔትወርክን ማስፋት ኔትወርክን በሰፊው ማግኘት፣ እሱሱም በደንብ አግኝተንበታል። ከዛ በኋላ ብዙ ሰዎችን አትርፈናል። አዋጭን በቦታው ላይ በማግኘት አዋጭኛም በመሰብሰብ ባዛሩን ለእኛ ብሎ በማዘጋጀት ባዛሩን በነፃ በራሱ ቦታ ላይ በነፃ አዘጋጅቶ ያለምንም ወጪ ንብረታችንን ብቻ ይዘን ገብተን ጥሩ ማስታወቂያ ሰርተው ወጣን። ጥሩ ገበያ ነው ያገኘንበት፣ ጥሩ ስራ ነው የሰራንበት ማለት ነው። ባዛሩ በጣም ከምንም በላይ ይጠቅመናል። ባዛሩ ማዘጋጀቱ የመጀመሪያው ጅምር እንደመሆኑም ከዛ በላይ ነው የሰራንበትና ባዛሩን ለወደፊቱ በጣም በሰፊው አዋጭ አስቦበት ቢያዘጋጅ ብዙ ብዙ በኔትወርክም በገበያ ማስፋትም ብዙ ደንበኛን የማግኘት ማግኘት እድላችን ሰፊ ይሆናል ብዬ አስባለሁ። በዚህ አጋጣሚ ላስታዋወቅ የምፈልገው እኔ ያለንን ምርታችንን በመጀመሪያ የሚያገኙን የካ ወረዳ ድሬ የሚባል ላይ ሱቃችን አለ። ማምረቻችንም እዛው ጋ ነው ያለው። ከሱ ውጪ በስልክ ቁጥራችን

ሽያጭም ኪራይም ኪራይ የምናደርገው አቅም ለሌላቸው ለምሳሌ ሰርግ ፕሮግራም ለሚያደርጉ ካባ አለን ልብሶች አሉን ለእርጉዞችም አለን ለሁሉም ለህፃን ብቻ ነው የማይኖረን ኪራይ ሽያጭና ኪራይ ነው የምንሰራው ሁሉንም ነገር እኛ ጋር ታገኛላችሁ አለን የአዋጭ አባል ነኝ ስድስት ኪሎ ስድስት ኪሎ ብራንች ነው፣ እዛ ነው የገባሁት። እስቲል አለሁኝ ብድርም ወስጄ እየከፈልኩ ነው። እግዚአብሔር ይመስገን። እንግዲህ አሪፍ ነገር ነው። አዋጭ ባዘጋጀው ባዛር ላይ ተሳትፌ ነበረ። በጣም ጥሩ ነበረ። አንድም ያው ክፍያ ስለሌለው ነው። እስፔሻሊ ጥሩ ነው የምለው ገና ሰው ለማስለመድ ስለነበረ በጣም ጥሩ። ቢዝነስ ካርዶቻችንን በትነናል። ብዙ ሰውም ከስተመር አፍርተናል። ከዛም በኋላ ደግሞ እየደወሉ የት ነው አድራሻቸውን እንምጣ ያሉአሉ። ቢዝነስ ካርድ ሚስ ያደረጉ ሰዎች መጥተው ሽሮ ሜዳ አይተውናል፣ እና ጥሩ ነው። አሁንም ቢሆን በባዛሩ በጣም ደስተኛ ነን። አሁንም ለወደፊትም ባዛሮቹ ቢዘጋጁ በአዋጭ መሆኑ ደግሞ አድቫንቴጁ ምንድን ነው? እንደፈለግን ነው፣ ፕሮሞቱም ራሳቸው ናቸው የሚያደርጉት። ስለዚህ በጣም ጥሩ ከስተመሮችን አግኝቻ ያለው ራሳችንም ፕሮሞት ማድረግ ችለናል። አድራሻችን ሽሮሜዳ የአገር ባህል መሸጫው ጋር መጋዘንን 123 አመር ውሃ ነው። ስልካችንም 0911 23 97 96 ዴሊቨሪም እናደርጋለን። ኤኒታይም ይደውሉልን። እናመሰግናለን። አለማየሁ ገብረ ሚካኤል ይባላለሁ። እኛ የምንሰራበት የተሰማራንበት ኢንዱስትሪ የባልትና ውጤቶች እና የተለያዩ ቅመማ ቅመሞችን ነው የምናመርተው። ዶርቃ ባልትና እንባላለን። ዶርቃ የተመሰረትበት መሰረታዊ ነገር ቤተሰቤ የማይመገበውን አላቀርብም በሚል በቤታችን በንጽሕና እያቀረብ እንገኛለን። እዚህ የተለያዩ የባልትና ውጤቶች አሉ። በርበሬ፣ ሽሮ ሚጥሚጣ፣ የተለያዩ የባልትና ውጤቶችን እናመርታለን። ከቅመማ ቅመሞች ደግሞ እዚህ እንደምታዩት ከሙን አለ፣ የማቁላያ ቅመም አለ። እዚህ ጋ የቅቤ ቅመም እዚህ አለ። ፕላስ ደግሞ እዚህ የሻይ ቅመም አለ። የቅቤ ቅመሞች አሉ። የተለያዩ ወደ አስራ አንድ የሚሆኑ የተለያዩ ቅመሞችን እናመርታለን። በዚህ አጋጣሚ አዋጭን በጣም በጣም አድርጌ ላመሰግን ወዳለው የአዋጭ አባል ነኝ። ሶ ከዛ የተነሳ ባለፈው ገና የባዛር እድል ለዶርቃ ተዘጋጅቶ ነበር። እዛ ላይ ተሳትፈን ነበረ። በጣም የሚገርም ጊዜ ነበር ያሳለፍ ነው ነውትን ለመናገር ስታፎች ኦርጋናይዝ የተደረገበት መንገድ በጣም በጣም ዳወዝ ወንደርፉል። በጣም በዚህ አጋጣሚ ሳላመሰግን ማለፍ አልፈልግም። እኛ እንደ ዶርቃ እውነቱን ለመናገር የመጀመሪያ ባዛራችን ነበረ። በዛ በጣም ተጠቃሚ ሆነናል። ብዙ ከስተመሮች አፍርተንበታል። ከዛ በኋላ እየደወሉ ደሊቨር የምናደረግላቸው ብዙ ትልልቅ ከስተመሮች ተፈጥረውልናል። በጣም በጣም ደስ ብሎናል። ባዛሩ እኛን አስተዋውቁናል። እንደገና አዋጭን ማመስገን እፈልጋለሁ። ባዛሩ መቀጠሉ ላይ ሀሳብ መስጠት እፈልጋለሁ። ባዛሩ መቀጠል አለበት የሚል በጣም ወጥ አቋም አለኝ። እዛ በነበረን ቆይታ ምን ያህሎቻችን ተጠቃሚ እንደነበርን የነበረው ድባብ፣ ያሳለፍናቸው ቀናቶች ይናገራሉ። ስለዚህ እንደዚህ አይነት ባዛሮች በተለያየ ልክ መዘጋጀትና አባላቱን ተጠቃሚ የማድረጉ ሂደት መቀጠል አለበት ብለን እናምናለን። ይህንን አዋጭ ያደርጋል ብለን በጣም ዊ አር ኮንፊደንት። በጣም በዚህ አጋጣሚ ይህንን እንድታደርጉት ደግሞ በትትና ጠይቃለሁ። ዶርቃ ባልትና፣ ሸገር ሲቲ ከአለም ባንክና ቤቴል፣ እዛ አንፎ 15 የሚባል ቦታ እዛ ነው የምናመርተው። እዛ እናመርታለን። እንደገና ደግሞ ለተለያዩ ቤተሰቦች፣ ድርጅቶች ደግሞ ምርቶቻችንን ደሊቨር እናደርጋለን በጣም እነሱ በሚፈልጉት መንገድ ከሀገር ውስጥም ከሀገር ውጭም ደሊቨር የምናደርገው። ስለዚህ የእኛን ምርት መጠቀም ለምትፈልጉ ሁሉ በሮቻችን ክፍት ናቸው። ደስ ብሎን ከአንጀታችን በፍቅር የምናመርትበት የምናመርታቸው ፕሮዳክቶች ናቸው። እኛን ለማግኘት የምትፈልጉ ሰዎች 0911039468 ወይም 0932265928 ወይም ደግሞ በኢሜይል አድራሶቻችን አሌክስ መአዚ አት ጂሜይል ዶት ኮም በሚል በዛ የተለያዩ ፕላትፎርሞችን የሚያዘጋጀን ነው። ሶሻል ሚዲያ ላይ በዛ አክሰስ ልታደረጉን ልታገኙን ትችላላችሁ። ስለምደውሉልን ስለምታገኙ እናመሰግናለን። ዩአር ሞስት ዋልካም። እንኳን ደህና መጣቸው አዋጮች። ስሜ ብርቱካን አለማየ ይባላል። የማያ ሻማ አምራችም አከፋፋይ የምነኝ። ይሄ ማምረቻና መሸጫ ሱቄ ነው። ባዛሩ በጣም ነበረ ደስ የሚለው አሪፍ ነበረ። ብዙ ደንበኞችን አግኝቼበታለሁ። በዛ ላይ ብዙ የገበያ ትስስር ፈጥሮልናል። በጣም አሪፍ ባዛር ነበረ። ያው በአሁኑም ስንጠብቅ ነበር ያው ለወደፊት እንጠብቃለን። ባዛሩ ቢዘጋጅ በጣም ደስተኛ ነኝ። በጣም ተጠቃሚዎች ነን። በዛ ላይ ይሄ መሸጫ ማምረቻ ቦታ ስለሆነ የበለጠ ገበያ የምናገኝበት ቦታ ባዛሮች ስለሆነ ባዛሩ ቢዘጋጅልን በጣም ደስተኛ ነኝ። ጠብቃለሁ በተስፋ። ማያ ሻማ ማምረቻ ውስጥ የሚሰሩ ሻማዎች ብዙ አይነት ለብዙ አይነት አገልግሎት የሚሆኑ ሻማዎች አሉ። እነዚህ በተለያየ ከለርና ሳይዝ ይገኛሉ። እነዚህ ለጸሎት ቤታችን መብራት ሲጠፋ የምናበራቸው የተለያዩ እነዚኞቹም ሻማዎች አሉ። ሲቀጥል ለተለያዩ ፕሮግራሞች እነዚህ ለዲኮር ማድረጊያ እንደዚህ አይነት ሻማዎች አሉ። ለሐዘንም ደግሞ የሚሆኑ እነዚህ ለሐዘን ቤት የሚሆኑ እነዚህ ሻማዎች አሉ። የተለያዩ ሳይዝ በልብ ቅርጽም ለዲኮር ማድረጊያም ለብዙ ፕሮግራሞች የሚሆኑ የተለያዩ ሻማዎች አሉኝ። እኔ የምገኘው ሳሊ ተምረት ቤተ ክርስቲያኗ ፊት ለፊት ድራር ሞላ አጠገብ ነው። በስልክ ቁጥሬ 0923 28 24 65 ማግኘት ትችላላችሁ። ስሜ ቤቴሌም ታደሰ እባላለሁ። የቤቴ የማድ ቤት እቃዎች አቅራቢ ነኝ። እቃዎች በብዛት እቃዎች አቀርባለኝ ና ወላይ ነበር የምሰራ አሁን በሱቅ እየሰራው ይገኛለኝ። ያዋጭ የረጅም ጊዜ አባል ነኝ። ማለፈው ባዛር በጣም ቆንጆ ነበረ፣ ማለት ደስ ይል ነበር። ሰባቱንም ቀናት ብዙ ኮንታክት ነበረኝ፣ ማለት ብዙ እውቅና አግኝቻለሁ። እየተደወለ አድራሻዬ ትንሽ ራቅ ቢልም እኛ ባሉበት ስለምናደርስ በየቢሮ ከባንኮችና ከተለያዩ ቦታ እየደወሉልኝ ጥሩ ጥሩ እቃዎችን እያቀረብኩኝ ነው። ቆንጆ ነው። አሁን እንቅስቃሴ ባዛሩ በደንብ እንድታወቅ አድርጎኛል። ባዛር ላይ ነው ሰው ሊያቅህ የሚችለው እና በየጊዜው ቢሆን በተለይ ወይ ፋሲካው እንቁጣጣሽ ላይ ቢሆን በጣም ደስ ይለናል። የተለያዩ ባዛሮች ቢዘጋጁልን። አድራሻ ላይ ትንሽ ወጣ ያለ ነው። ቆየ ፈች ነው አዲስ ሰፈር እንደመሆኑ መጠን ትንሽ እንቅስቃሴ ያለ ፕሮጀክት 17 ብሮ 462፣ ስልኬ 0911765181 ቤቲ የማዕድ ቤት እቃዎች አቅራቢ። ሌላም አለኝ ተጨማሪ በሱ እንትን ካለ 0929079200 ነው። በዚህ አድራሻ ደውላችሁ ልታገኙ ይችላላችሁ። በቀራንዮ ላይ ታየ ታየ ታየ ጎለጎታ ላይ ታየ።